ሰላም ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎች ከሳት ጀምሮ ወደ እናንተ ይደርሳሉ። ተከታተሉን። ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል የትግራይ ክልል ካቢኔ ገለጸም። የትግራይ ኃይል አባላት የተቃውሞ ሰልፍና መንገድ መዝጋታቸውን ተከትሎ ክልሉ ምላሽ መስጠቱ ተሰምቷል። በመረጃ ሰዓታችን አካተነዋል እንመለከተዋለን። በደሴ ከተማ ተደፍራና በአሰቃቂ ሁኔታ የተገደለችው ሊዛ ደሳለ ጉዳይ ሕዝብን እንዳስቆጣ የተገለጸ ሲሆን እስካሁን ወንጀለኞች አለመያዛቸው ተገለጸም። መረጃዎቹን በዝርዝር እንመለከታለን። የትግራይ ኃይል አባላት የተቃውሞ ሰልፍ ተጠናክሮ መቀጠሉ ተሰማም። ሰልፉ መንገዶችን በመዝጋትና የተለያዩ ጥያቄዎችን በማሰማት መቀጠሉ ነው የተነገረው። መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀሌ ከተማ የሚወስዱ ሆነው ከከተማዋ በ35ና በ100 ኪሎ ሜትር ርቀት በአጉላና በመሆኒ አሁንም ድረስ ዝግ ናቸው ተብሏል። ከእንዳባጉና ወደ እንዳስላሰ ሽረ ከተማ የሚያስገባው መንገድና ከአድዋ ወደ አዲግራት በሚወስደው መንገድ ሴሮ የተባለው አካባቢ ባቢ በሰልፈኞቹ መዘጋታቸው ነው የታወቀም። ከጠዋቱ ሁለት ሰዓት ተኩል እስከ ቀኑ ዘጠኝ ሰዓት ዝግ የተደረገበት ሁኔታ እንደነበረ የትናንት መረጃዎች ያሳያሉ። የአካባቢው አስተዳዳሪዎች መንገዱን የዘጉትን የትግራይ ኃይል አባላት ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዝደንት ለተላከ አመራር ካልሆነ ለሚዲያ ሚሆን ለአካባቢው አስተዳዳሪዎች ቃላችንን ለመስጠት ፈቃደኛ አይደለንም በማለት ከልክለዋል ተብሏል። በዚሁ ቃላቸው ጸንተው በግራና በቀኝ የተጓዙ መኪኖች በማቆም በርካታ ተጓዦች ለእንግልት መዳረጋቸው ተገልጿል። ወደ ቦታው በአካል የወጣ የክልሉ ከፍተኛ አመራር ሳይኖር በስልክ ብቻ በመነጋገር ከሰዓት በኋላ መንገድ ክፍት መደረጉንም የዓይን እማኞች ተናግረዋል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ጥቅምት 5 2018 ዓ ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል አስታውቋል። የግብጽ አምባሳደር በኤርትራ አድርገው መቀሌ ገብተው ከጀኔራል ታደሰ ወረደና ከሞንጀሪኖ ጋር በድብቅ ተወያይተዋል በሚል በተለያዩ ማህበራዊ ሚዲያዎች እየተዘዋወረ የሚገኘው ቪዲዮ የተሳሳተ ነው ተባለም። ይህም ምስል የሚያሳየው አንድ የህንድ ዶክተር በጦርነት ለቆሰሉት የህክምና እርዳታ ለማድረግ ከታደሰ ወረደ ከሞንጀሪኖ እንዲሁም ከትግራይ አርበኞች ኃላፊ ሆነው በጎበኙበት ወቅት ያደረጉት ውይይት እንደሆነ ተነግሯል። ግብጽ በቅርቡ ለኢትዮጵያ የሾመችው አምባሳደር ዶክተር ኦባይዳ ኢልዳንዳራዌ የሚባሉ ሲሆን በኢትዮጵያ ትናንት ከፕሬዝደንት አስቀስላሴ ጋር መገናኘታቸውን መረጃዎች ጠቁመዋል። ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ልጅ የተቀጠፈችብኝ ሲሉ በደሴ የተገደለችው የሊዛ አባት ተናገሩ። የወጣቷ ግድያ ሕዝብን ያስቆጣ ሲሆን እስካሁን ገዳዮች አለመያዛቸውም ተገልጿል። ወጣት ሊዛ ደሳለ የኮሌጅ ትምህርቷን የተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏ በርካታ የመገናኛ አውታሮች ዘግበውታል። ባለፈው ረቡዕ መስከረም 28 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ አንድ ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ አልተቻለም። በከተማው ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የአራተኛ ዓመት ተማሪ የነበረችው ሊዛም በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበር ተብሏል ሲል ቢቢሲ አማርኛው ዘግቧል። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ገልጸዋል በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብንም በእጅጉ አሳዝኗል። የሊዛ የአክስት ልጅ የሆነችው ረቢያ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ታምናለች። አይኗ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዝርፍ ያዘለለ እንደሆነ አስረድታለች። የሊዛ አባት አቶ ደሳለ በበኩላቸውም በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት የፍቅር ጥያቄን አለመመለሷ ሊሆን እንደሚችል ጥርጣሬ እንዳላቸው ገልጸዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያየ መልክ ያላቸው ጥቃቶች እየተበራከቱ መምጣታቸውንም የመብት ተሟጋቾች ሰዎች ይገልጻሉ። በቅርብ አመታት ውስጥ ብቻ በተፈጸሙባቸው ጥቃት ህይወታቸውን ያጡ ለስነ ልቦናዊና ለማህበራዊ ቀውስ የተዳረጉ ሴቶች ጥቂት የሚባሉ አይደሉም። በአገሪቷ ውስጥ ያለው ግጭት፣ ሰራጥነት፣ የማህበረሰብ ቸልተኝነት፣ የህግ መላላት፣ የፍትህ እጦት ችግሩን እንዳባባሰውም የሴቶች መብት ተከራካሪዎች በተለያዩ መድረኮች ላይ ይናገራሉ። የሴቶችና የማህበራዊ ጉዳይ ሚኒስቴር ከአመታት በፊት በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራው ጽሁፍ በ2016 ዓ ም የወጣው የስነ ህዝብና የጤና ዳሰሳ በአገሪቱ 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደደረሰባቸው አመላክቷል ብሏል። እነዚህ ጥቃቶች የተለያየ መልክ ያላቸው ሲሆኑ በዋናነት በአካላዊ፣ በወሲባዊ፣ በስነ ልቦናዊ፣ በኢኮኖሚያዊ ጥቃቶች የሚገለጡ ናቸው ተብሏል። የተከበራችሁ የፈጠነ ሚዲያ ቤተሰቦች፣ የዛሬው የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። ፈጠነ ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ስለቆያችሁ እናመሰግናለን።